ራስ ምታት የሚባለው ወንድም ከመጣ እንደውም እርሱ ሶስቱ እኔን አንድ ቦታዎች ላይ ካገኙኝ፣ በጣም ጠይቃቸው። በጣም አስፈላጊ ጥያቄዎች አሉ፣ በተለይ ኡስታዞች ብለው ስለ ኡስታዞች ያወሩት ነገር ኢብራሂም፣ እኔ በግልጽ ተናግራለሁ። ከዚህ በፊት ላይቭ ላይ የሚያወራው ነገር አለ። ኢቨን በጣም የሚገርማችሁ ስለ ዛሃራ እንኳን እህት ዛሃራ ነው ምን ብሎ ይባላል እህት ዛሃራን ራሱ የእሷ? በቃ እንደዚህ አይነት አይባልኝ ብሎ እስከ ማውራት ድረስ የውስታዝ ወሄድ ሙሉ አይባልኝ ብሎ እስከ ማውራት ድረስ የደረሰበት ማለት ነው። እና ወንድም አብራሂማ ካለ ሌሎችም ወንድሞች ካሉ ከኔጋ ሰነሶርግርላሺ አለው መጥቻ ያለው አታስወርዱት በላቸው። ከኔጋ ፐርሰናል ምንድን ነው ሚት አድርግ አዳምጥ። አንተ ኮ ትዕግስት ስለሌለ ነው ኢብራሂም። መታገስ ለምን? አንድ ሰው ሲያወራ አውርቶ እስከ ጨረስ ድረስ ምን አለበት? ጠብቀው መርሀባ ምንድን ነው የምንፈልገው ነገር ምዕመኑን ግራ ማጋባት ውስጥ ሳይሆን ቢሰው ሁን ኢብራሂም አገልልኝ ከሚል ራሱን ችሎ ቢሰራ ኡስታዝ ስምን ጠርቶ ሰውን ለመሰብሰብ ከመሞከር ይልቅ እንዲሁም ላይፍ ሰርቶ ከፍቶ ቢሰራ እኛ እናበረታታለን በየትኛውም ነገር ቢሆን ለማገዝ ሁሌም ዝግጁ ነው። በተቋምም አኳያ በየትኛውም ነገር ዝግጁ ነን። ኡስታዞ ሄድ፣ በዚህ ነገር ተሳሳተ። ኦኬ እሺ፣ ተሳሳተ። ምን ይሁን ምን ይሁን? አመት ድረስ ሰው ይይዛል። አመት ድረስ ሰው ይይዛል ማለት ምንድን ነው የተፈለገበት? በዚህ አኳያ ምንድን ነው አላማው? ስለዚህ እያንዳንዱ ነገር እያንዳንዱ ነገር አውቶ ማውራት ካስፈለገ እያወጣን እያንዳንዱን ነገር ጥርስና ምላሱን እየነቀለን እናየዋለን ኡስታዝ እንደሚለው ማለት ነው። ነገር ግን ሰላም ከፈለገ እንደተባለው ማለት ነው። መስለሃው ያህ ከተፈለገ ራሱን ችሎ ሁሉም ይስራ። እኛ ኡስታዝ ወይድ ተናገራችሁት አልተናገራችሁት ምንም የሚጠቅም ምንም የሚጎዳው ነገር የለም። ግን አንደኛ እራሳችሁን ሁሌ በኮመንት ጋር ከኮመንቶች ጋር እልተያይዛችሁን አላቅም። ኮመንት ከዛ ኮመንት ሚጽፉትን ደግሞ ምን ይላሉ ኡስታዞ ይህን ልኳቸው ነው ይላሉ ምንድን ነው ማስረጃቸው ኡስታዞ ይህን ለመላቃቸውእንድናፈልግም አሁን አንዱ ኢብራሂም የእስላም ጥላት ብሎ ስም አውጥቶ ብሎክ ነው የተደረገው እዚህ እኛ ቤት ውስጥ ማለት ነው ማለት ነው ያርፈ እኔ ፐርሰናሊ መሆን የለበትም ራሱ እኔ ማውራት የማልፈልገው ነገር ይህንን ነበረ በቃ ስለ ወንድሞች የፈለግኩትን ነገር ማውራት አልፈልግም ሚዲያ ነው ዳዋውን ይጎደዋል ስለዚህ ለንጽጽር ክፍተት መፍጠር አልፈልግም ብዬ በውስጥ ነገሮች እንዲያልቁ ብዙ ተሞክረዋል። አሚሮች ተመርጠው ነበረ። አሚሮችን ራሱ ተረግጦ ነው የወጣው መጨረሻ ላይ ማለት ነው የነበረው ነገር። ታቁታላችሁ፣ ቴሌግራም ላይ ግሩፕ ላይ ያላችሁ ልጆች ታቁታላችሁ ማለት ነው ያለውን ነገር ማለት ነው። ኢብራሂም አሁን ከረንትሊ ስላነሳው ነገር ስለምትፈልገው ነገር ከረንትሊ ማለት ነው ስለምትፈልገው ነገር አሁን ከረንትሊ ስለምታነሳው ማለት ነው አራቱ ይናገር ምናምን ነገር የምትልበት በኋላ ባግራውንድ ስለነበረ ነው ስለሱ ጠይቀኝ ከፈለግ በፈቅድ ላለሁ ምንድን ነው የምትፈልገው? ስላለ አራቱ ሰዎች ምናም ሰለምቲዎችን ጉዳት ነው ምናም እያል ፖለቲካ ሲሰራ ነበረ። እስቲ ይኸው ክፍት ላድርግልህ አውራ። ይኸው ህዝብ በተሰበሰበት እሺ፣ መጥቻለሁ። በመጀመሪያም እኔ ስንዴ ቃል አዳምጥ ነው ያልኩት እንጂ ምንም የተናገርኩት ነገር አልነበረም። የተሰኪ ችግር የለም። ማውራት የቻላችሁትን ያህል አውርታችኋል። እኛ ሙስሊሞች ነን። እኛ ሙስሊሞች ደግሞ አሄር አለብን፣ አላህ ፊት እንቆማለን ብለን የምናስብ ነን፣ የምናምን ነን። ስለዚህ መዋሸት አይጠበቅብንም፣ ውሸትም ተገቢ አይደለም። መናገር ስለቻለን አንዴ ሀሳቢ ልጨርስ፣ ማውራት እችላለሁ። ምክንያቱም አሁን ሌሊት ነው፣ እኛ ጋር ሰው መጠቀም አለበት። ስለዚህ አራቱ አሁን ሰው በጣም የጓጓ ውሱን ነው። አራቱ ላይ የተሰራ ፖለቲካ አለ ማለት ሚስጥር የምትለውን ነገር ዘርግፈው እዚህ ጋ ከፈለክ ስለ ተቋሙም ስለ እኔም ከፈል ስለፈለግከው እድሉ ልስጥህ አምስት ደቂቃ ስጥቻለሁ ዘርግፈው ኦኬ ቶሎ ቶሎ ለማውራት እሞክራለሁ አምስት ደቂቃ ስላልክ ማለት ግን እናንተ ያው ቤትህም ስለሆነ እንደፈለካችሁ አውርታችኋል ስለ እኔ በተሳሳተ መልኩ ማለት ነው እስሚዞ የምጠይቅህ ነገር አንደኛ ስለ ዛህራ ምናምን ነገር አነሳ የሀያትን ምናምን አነሳ። አንድ እንድታስታውሰው የምፈልገው ነገር አለ። አንድ የተሳደብኩትን ስድብ አይ ነው፣ በፊት ትክክለም አልነበርኩም ከፋጡማ ጋር የተሰዳደብነውን ስድብ አይ ቲንክ ከአርባ ደቂቃ በኋላ ምናምን አፎይቱ ሉላ ተባብለን እንዳለቀሰች አስታውሳለሁ ምናምን። ያው የዛን ጊዜ ግሩፕ ላይ ገብተን እንደታረቀን ታስታውሳለህ። ያንን ነገር ዛሬ ዛሬ አምስት ዓመት የሆነ ምናምን አካባቢ የነበረውን ነገር ዛሬ ለአምጥተ እንደ ማስረጃ ማቅረብ እኔ እንዴት እንዳየኸው አላውቅም። የሀያ ሰለምት ሆን ብልሃል። ሰለምት ሆን ሰድበት ሳይሆን ከአቡ ሂራ ጋር ተደዋውላችሁ ሰድቦኛል ብላ ለእሱ ልካለት፣ ከዛ በኋላ እሱ መልሶ ደውሎልህ ይሄ ነገር ውሸት ነው ይሄ ስክሪንሹት ከዚህ በፊት እኔ ጋር ነበረ ብሎ አልነገርህም? ስክሪንሹት አንድን ሴቶች እህቶች እያዞሩ ማለት ነው። እኔን ሰድቦኛል፣ እኔን ሰድቦኛል ብለው ተጠቅመውበት የተወሰኑ ሴቶች ያን ነገር አድርገውበት መጨረሻ ላይ ሀያትም እንደዛ አድርገው ከዛ በኋላ ተራርመናል። ያ ነገር ውሸት እንደሆነ አንተም ታውቃለህ አቡሂራ። አምስት ደቂቃ ተሰጥቶኛል። አንድ ጊዜ አቡሂራም ራሱ አቡሂራ ይህን ነገር ነግሮሃል። በሰዓቱ ለምን ሀያትን ብለህ እንዴት እንዳመጣሁ አላውቅም። እሱም ብቻ አይደለም ተቋሙ ላይ እኔ ተቋሙ ላይ የሐሰት ወሬ እንደሚወራብኝ አውቃለሁ። የሐሰት ወሬ እንደሚወራብኝ አሁን መሐመድም ይከሰስ ምናምን፣ በህግ የሚያስከሰሰኝ ነገር ከሆነ እኔ ኢብራሂም እኮ አለሁ እኮ እኔ በህይወት አለሁ። ተቋሙን አታክ የሚያደረግ ነገር ተቋሙን እንደዚህ ያረጋል እንደ ሌባ ምናምን ነገር ብዬ ያደርኩበት ነገር የለም። ግን ብዙ ጊዜ እኔን ጠልፎ ለመጣል ማህበሩን አታክ ያረጋል ብለን ብንል ሰው፣ ህዝቡ ይፈርድበታል። የደቡብ ፍርድ ይፈረድበታል ነው። እንደዚህ አላፊት እንቆማለን። ተቋም እንደ ተቋም የሚመሰራት እንጂ ሰዎች ግለሰቦች ችግር ካለባቸው ያን ነገር እንዲስተካከል ይደረጋል፣ ወይ ሰው በሰው ይቀየራል እንጂ ተቋም አይፈርስም ኦኬ አንድ ይሄ ነው ሁለተኛ ነገር ደግሞ እኔ ቅድም የተነሳው ፖይንት ምንድነው ትልቁ ነገር ቁርአን ነው ኦኬ ቁርአን ላይ ገድል በለ ነው ይሄንን ትልቁን ፖይንት ግን የኔን የፐርሰናል የድሮ ማንነቴን አንስታችሁ እኔ አልহামዱሊላ ቅድም ይክማምናው ነገር ያልካተልሽ ጋራ እንዶላላ ብለሽ አፉ ወይ ምናገር ብዬ የጠየኩበት አልፏል ዛህራ ማለት እኔ ለሴቶች ተምሳሌ ትሆናለች ብዬ እራሴ ኢንተርቪው የሰራዋት በስሟ የቁርአን ማሰባሰቢያ አድርገን የሆነ አካባቢ ላይ ችግር ፈተናል ዛህራን ማከብራ ሴት ናት ግን ምንድነው የተባለው አንተ ራስህ ስክሪንሹት ልከህ ለሆነ ሰው ማን ነው ጽሑፍ ልከህ እስም ይዞ አንተን ነው የማወራው የዛሃራ የእንተና ምናምን ነገር አንድ ንድ ይህች ልጨርስ ፍቀድልኝ። እሺ ሀሳቢ ልጨርስ ፍቀድልኝ። በቃ አይ እንትን አሳብ ስላለኝ ፍቀድልኝ አንድ ጊዜ። እሺ ወድ እኔ ዲስረስፔክት አድርገን ለማወራው እኮ ሁለት ደቂቃ ልስጥህ፣ በደቂቃ እናውራ ብለን እንዳይንዛዛ ብዬ ነው። ገባኝ ገባኝ። ጨምርልኝ፣ ችግር የለም። ዛሃራን ማለት ነው የራቁት ፎቶ አለኝ ብሎ ኢብራሂም ብሏል። በሉት በሉት በሉት ሲባል ቆይቷል። ይሄ አንተ ራስህ ጽሁፍ አላክም ስም ይዞ ያ ጽሁፍ ግን መልሶ ለእኔ ደረሰኝ። እንዴ ብዬ ዘሐራ ጋር ደወልኩ። ዛሃራ እንዴት ነው፣ እኔ ደውለሽ ማትጠይቅኝ እንደዚህ አይነት ወሬ ሰምተሽ ለምን ዝማልሽኝ? እኔ በጭራሽ ይህን ነገር አላልኩም ብዬ። ዛሃራ አልደወልኩልሽም አላወራንም አልተቆጣውሽም? እንዴት እንደዚህ አይነት ይሄ የሐሰት ክስ ሲወራብኝ፣ ኢብራሂም እንዴት እንደዚህ ነገር ተናገርከኝ? እንዴት ብለሽ እኔ ጋር አታጣሪም? ኦኬ ብዬ በሐሰት ማለት ነው የሆነ አንዴ የተሰጠኝ ዩኒፎርም አለ ኢብራሂም፣ እንዲህ ነው እንዲህ ነው እንዲህ ነው ይባላል። አንዴ የተሰጠኝ ዩኒፎርም አለ ምንም ችግር የለው፣ አላፊት የምንተሳሰበውን አላፊት እንተሳሰባለን። ኦኬ ዛህራን ግን በጭራሽ የራቁት ፎቶ አለኝ ብዬ የተናገርኩበት ማስረጃ እኔ አታመጡ። ኢብራሂም ኢብራሂም አንዴ አን ማህመድ እኮ አንድ ደቂቃ ሁለቱ ደቂቃ ብቻ ነበር። አላልቃለህ ኢብራሂም ማለት ልናድር ነው ማለት፣ ራሱ በጠዋት ተነሳው የሁን ራሱ እንትን ነው ሌሊት ነው ራሱ ማለት በአንተ ጉዳይ የመጨረሻ ንግግር ልናገር የሆነች ሰከንድ ነገር ስጠኝና ሱቢ ልሰግድ ስለሆነ ነው። ችግር የለውም። መጀመሪያ እንናገራኛም ማለት አምስት ደቂቃ እንትን አለ፣ እንደገና ሁለት ደቂቃ ተጨመረለ። አሁን ደግሞ የሱቢ ሰላት ልሰግድ ስለሆነ ነው። ለዛ ነው ሰግዳለህ፣ ኢንሻላህ አላህ ይቀበልህ። የተጠየቀው ጥያቄ ምንድን ነው? ተቋሙ ጋር ያለ ችግር ምንድን ነው ነው የተጠየቀው ጥያቄ፣ ተቋሙ ላይ አንዴ የቆየ ቁራሽ ለምን አታዳምጥ? እሺ፣ በአላህ ማለት ልክ እንደ እንትን አታደርገው። ሌላ ቦታ እንደምታወሩ አታደርገው። ማለት ብዙ ሰው ስላለ ሬስፔክት ታችላለው። ሰው እንኳን ስጥ። ተቋሙ ላይ ሆዲፍቸው አያገባኝም። ስለዚህ ተቋም ተቋሙ ሆዲፍቸው ምንድነው የተፈጠረው ስትባል፣ አይ እኔ እንትን ነው በቃ መናገር አልፈልግም፣ ራሳችሁ ደረሱበት ምናምን ያልክበት አለ ታሳውሰዋለ። እሱ ምን እያልክ ነው ወሄድ ራሳቸው አዩ። ብዙ ሰው እያዳመጠው ነው። ኦዲዮ አልከፍትም ወላሂ ለምን እንደማልከፍት ታውቃለህ? አሁን አንድ አንደኛ ጊዜ የለኝም፣ እንደዚህ አሁን ቦርቦሮ ማግኘት ምናምን ነገር እንትን የለኝም። ህዝብ ፊት ስላልክ ብዙ ሰው ስለሚያቅ፣ አሁን አንተ ተቋሙ ላይ ተቋሙ ላይ ችግር ካለ የተቋሙ ችግር ተናገር ፕሊስ፣ አሱም ብቻ ንገረኝ፣ የተቋሙ ችግር። እኔ አንድ ነገር ልንገርህ፣ እኔ አንድ ነገር ልንገርህ እኔ ለማህበሩ ያበረከትኩት አስተዋጽኦ እኔ መጅሊስ መሄጄ አይኖ ከአንተ ጋር አገናኘቻችኋለው ችግር የለውም። እሱ ላይ አለ እሱ አይደለም ስም ይዞ ስላሳነሰው ነው። ግድ የለም። ተቋሙ ላይ ችግር አለ ወይ? ተቋሙ ላይ በጣም ተቋሙ ነው የጠለሻውን

ለምን ትወጣለህ? ምክንያቱም ሌላ ፖለቲካ እየተሰራ ስለሆነ ፖለቲካ እየተሰራብኝ ነው። የሀሳብ ማውራት የምችል ከሆነ ላውራል። አላህን አትፈራም እንዴ? ፖይንታችን እኮ ቁርኣን ላይ እኮ ገድል ብለ የፈታው ነገር ትልቁ ገድል እኮ አገድል ነው ብለ ፈታሉ። ይሰልፍታም ግን እኔ ያው ነው ጠልፎ የሚያስጥል ነገር እኮ ነው እየሰራ ያለው። አይ በቃ ሱቪል በቃ ነገር እናንተ ራሳችሁ ችግር አለባችሁ። በጣም አከብራለሁኝ። ነገር ግን ልጅየውን ራሱ ያለበትን ኤዲኤችዲ ሞር እንትን ፍሮም ፔንሲቲውን እንዲጨምር ነው እያደረክ ያለኸው። በቃ ኢፍ ኢት ኢዝ ፐርሰናል ጉዳይ እኔ ፖይንቶቹን ነው እኮ ያንዳንዱ ነገር። ይኸውልህ ፐርሰናል ከሆነ ካንተ ጋር ባለው ፐርሰናል ጉዳይ ከሆነ ላይቭ መተህ የምትከፍትበት ምንም ሪዝን የለህም። ኢፍ ኢት ኢዝ ፐርሰናል፣ እኔ እናንተ ፐርሰናል ልንጣላ እንችላለን። ፐርሰናል ስለ የተጣልነውን ጉዳይ ላይቭ ከፍተህ ከፍተህ ማ- ማውራቱ ብለው ጥቅም የለውም። ኢፍ ኢት ኢዝ የተቋሙ ጉዳይ ከሆነ ግለሰቡ መጠየቅ ያለበት በህግ አግባብ ነው የራሱ የሆነ ደግሞ ከእናንተ የሚፈልገው ነገር ካለ የተቋም አባል በነበረበት ሰዓት ማግኘት የሚገባው ነገር ኖሮት ወይም ደግሞ ያጣው ነገር ኖሮ እናንተን የሚከሳችሁ ከሆነ በዛው በህግ አግባብ መጠየቅ ይችላል። ከዛ ውጭ ግን ፐርሰናሊ አንተን አታክ ለሚያደርገው ምናምን አንተ ከሱ ፈልግ። አለም እንትን የመጣው የምታገኘው ከአላህ ነው። እኔ የፈለገ የኔ ብልግና በጣም ነገሮች እኛ እኮ አሁን እኛ ጋር ያሉት ነገሮች የምናውቀውን ነገር የምናውቀውን ነገር የፈለኩት ምንድን ነው እንጂ እኔን አይደለም። ህዝቡ በማወቁ አንተ የምታገኘው ምንድነው? እስኪ ንገረኝ። የትውልድ ነዋ ተቋሙ እኮ ወላሂ በጣም የተለፋበት እኮ ነው። አሁን እኔንም እራሱ ኮንፊውዝ አታድርጉኝ። ተቋሙን ከሆነ በህግ አግባብ ይጠየቃል። ከሆነ አይ ካም ፔ ኤቭሪቲንግ የሚያስፈልገው እስከሚጠየቅ ድረስ ህዝቡ ታዲያ እንደዚህ ማለት ስም ጠፍቶ የተቋሙ

አልገባህም? ፖለቲካ መጥፎ ነው። በጣም ለዛ ነው፣ ለማጥራት የመጣ ነው ፖለቲካ ምናምን። ይኸው በነገራችን ላይ ይሄን ነገር ተነቀሳችሁታል እናንተ ራሱ ፖለቲካ ነው፣ ፖለቲካ ሰራብን፣ ፖለቲካ እንዲያደረገብን ምናምን የምትሉ እንደዚህ የሚባል ነገር የለም። እንደዚያ ጋይዝ ሊተራሊ አታኪንግ ኦርጋናይዜሽን ኤቪደንስን ጋዘር አድርገህ ስው ማድረግ ነው። እኛ የሚያስፈልገውን የአቃቢ ወይም ደግሞ ይሄ ክሱን የሚመሰርት ሰው የሚያስፈልገውን ወጪ እንከፍላለን። መጠየቅ ባለበት መልኩ ይጠይቅ። ፐርሰናል፣ ከአንተ ጋር ከአንተ ጋር ያለው ጉዳይ ከሆነ ከጥፍርህ ቆሻሻ ጋር አይደርስም። አንተ ሲጀመር እሱ እንድትናገር፣ ከእሱ ጋር ቁጭ ብለህ እንድታወራ አንፈልግም እኛ። ዊ አር ፊት ለፊት አለን፣ እኛ እናናገረዋለን። ስለዚህ ጉዳዩን በቃ እሺ፣ በውስጥ መጨረስ እንችላለን። ፐርሰናል ያለውን ጉዳይ ራስ መታት ታች ያየሁት መሰለኝ፣ ራስ መታትን አስገቡት እስኪ፣ እሱ እንኳን ቢያንስ ተረጋግተው ያወራል እሺ ግን ኡስታዝ እኔ ሊያወራው ነገር ትንሽ ሪፍሌክት አርገበት እስከ ድረስ እራስ መታት ገባ ነበር። መሐመድ ወንድም መሐመድ ያለው ነገር ትክክል ነው። እኔ ኡስታዝ ባያወራበት ደስ ይለኛል። እኛ እንትን እንለዋለን ብዬ አስባለሁ እና አሁን ላወራው ነገር ላይ በነገራችን ላይ የአምስት ዓመት ነገራቶችን አመጣ። ሲጀመርም ብላቸውም እኮ ይቅርታ ጠይቄያቸዋለሁ ምናምን እያለ ነው ከመጀመሪያው መከው የመነ የጥሉ መነሻዎችን ነው እየዘረዘርን ያለ ነው። እንደዚ አይነት ነገራቶችን ሲያደርግ ታውያል። በኋላ ላይ መጸጸት አለ። መጸጸት አንተና አላህ ጋር የሚቆይ ነው። ነገር ግን ከጠቋሙ የመውጣት ሰበብ እንደዚህ አይነት ስድቦች ነው ከዚህ ስድቡ ከወጣ በኋላ አቁመ ህዋል አላቆምከውም፣ እሱ ሌላው ለአላህና ለአንተ መንተው ነገር ነው። ሲቀጥል ደግሞ ከወራቶች በፊት ማ በኋላ ላይ ይቅርታ ጠይቄታለሁ ስትል፣ እኛ እኮ አሁን እኮ ይቅርታ መጠየቅህ በውስጥ ብትላት የሆነ ነገርም እኮ አይደለም ችግሩ። ነገር ግን አንድ ዳዕዋ ላይ እየሰራ ነው ያለ ሰው የሚባል ሰው እናትሽ እንድትሆን ብሎ ሲሳደብ፣ ምን አይነት አመለካከት ነው ለሰዎች የሚኖረው? ምን አይነት አመለካከቶች ነው የሰዎች የሚኖረው? ሲቀጥል ለዛህራ ብሎ ያለው ዛህራ ስሚዞ ወሂድ እንዲሁም ደግሞ ማነው አስያ በጠቅላላ አራቱ ነው። አሁን የእርሱ ጓደኛ የሆነ ሰው እኔ ሁለቱን አንድ ላይ አድርጌ ብጠይቃቸው በጣም ደስ ይለኛል። አሁን የእርሱ ጓደኛ ቅድም ገብቶ ሲያወራ የነበረው የእርሱ ጓደኛ የሆነ ነበር ሲያወራ የነበረው እሱ ነው መጥቶ ለእኔ በአካል የነገረኝ። ይሄ ነገር እንዲህ እያለ ነው። ስለዚህ እናንተን ሊናገራቸው አይገባ፣ ምን ያስቆማሉ ብሎ የነገረን ለሱ ነው። ለዛሃራም ንገራት ያለኝ በነገራችን ላይ ራሱ ልጁ ራሱ ልጁ ለዛሃራ ንገራት፣ ለወሄድ ንገረው፣ አስጠንቅቃቸው እንዲህ ነገር እያለ ነው ብሎ ያሉኝ። ማለት ማን ነው አሁን የእርሱ ጓደኛ። አላህ ነጻ ሲያወጣን ማለት ነው። ያህን ሁለቱን ደግሞ አንድ ላይ አድርጌ ማውጣት እችላለሁ። ሲቀጥል ደግሞ እንደዚህ አይነት ትኩረት መስጠቱ አስፈላጊ አይደለም ብዬ አስባለሁ። ግን እዚህ ሚዲያ ላይ አሁን የቀረኝው ነገር አሁን ስታ ሲጠይቀው የቀረው ነገር ገድል ነው ያለው ነገር ከሆነ ገድል ነው ያለው ነገር ከሆነ ያ ከሆነ አሁን ይምጣና ይጨርሰው። ከዚህ በኋላ እዚህ ቲክቶክ ላይ ሌላ ወከባ ሲያስነሳ እንዳንመለከተው፣ ሌሎች ወንድሞች እህቶች ዳዕዋ በሚሰሩበት ሳ ላይ ለማደናቀፍ እንዳይሞክር አሁን ይፈታ፣ ከዛ ይብቃ። ይሄ ከሆነ ችግሩ ማለት ነው። እኛ ደግሞ በጣም ብዙ ችግር አለብን እሱ ላይ ግን ያን ሁሉ ታግሰን አልፈን ነው እየመጣን ያለን። ገድል ብሎ ይመጣል። ያ አላህ ስብሀኑ ተዓላ ነው። አሁን ምን መሰለ፣ ያልገባ ነገር መሐመድም እንዳለው ማናት አዲስን አዲስ መሐመድ የጠበቃዋን አናግረናት ነበር። እኛ አናግሬ ነበርን የራሴ ማለት ነው። በህግ አግባብ የሚለው ነገር ማለት ነው። እና ጠበቃዎች ምንድን ነው ያሉት የሁለት ዓመት እስርት ማለት ነው እንትኑን ዶክሜንቶችን ዶኪሜንቶችን ሰብስቡና ተቋሙ ላይ የሌለውን ነገር ምንም ነገር የፍርድ ቤት ይከሰስና ተከሶ ምንም ነገር ከሌለበት የሁለት ዓመት እስርት አለው፣ ሁለት መቶ ሺ ብር ቅጣት አለው። ሁለት መቶ ሺ ብሩ መክፈል ካልቻለ አራት መቶ ሺ ብር ተባለ። ያ ነገር አስፈራ። ልጁ አንድ ነገር ቢሆንስ በሁለት ዓመት ውስጥ ማለት ቢከፍርስ ምናምን በቃ ይሄ ነገር ነው። ተቋሙ ትንሽ እንትን ያለውን የነበረው ማለት ነው እና ከዛ አንጻር ነው ኤኒዌይ፣ ምንም ችግር የለውም። ሌላው የአራቱ ነገር በጣም እያናፈሱት ያሉን ነገር ትንሽ ልናገር እና አይ ቲንክ እኛ ምን ላይ ማለት ነው። እኔ አራቱ ነገር ያልኩት እኔ ለምንድን ነው ለካፊር እንደዚህ እየተቆረቆሩት አልገባኝም። እኛ ሲጀምር ጀምሮ እኔ አንድ ግለሰብ አይደለውም እኮ ያለሁት፣ ቡድን አለን እኛ፣ የራሳችን ቲም አለን። በራሳችን ቲም ተነጋግረንበት፣ ቶሎ ብለው ድራማውን ከመስራታቸው በፊት እኛ ቀድመን አራት ሰዎች አሉ፣ ጥንቃቄ አድርጉ የሆነ ሰዓት ላይ ከፍረናል ብለው ቢሉ ከመጀመሪያውን የመጡበት አመጣጥ ኡማውን ለማስመታት ለማስመጣት ነው። ሞራሉን ሰለምቴዎቹን ሞራላቸውን ለመንካት ነው። ሊሰልሙ ያሉ ሰዎችን ደግሞ እንዳይሰልሙ እንቅፋት ለመሆን ነው። ለሌላ ነገር አይደለም እና እንዳደነግጡ ብለን አስተነቀቅን። ሌላ ነገር ምንም አይደለም። አራቱን ስሞቻቸውን ብንጠቅስ ባንጠቅስ የኛ ራይት ነው ያለን። ምን አገባችሁ እናንተ? ምን ቤት ናችሁና ነው? ቡድን ውስጥ የላችሁበት። የኛ የራሳችን ቲም አለን። ይሄንን መናገር አለብህ፣ ይሄንን መናገር የለባችሁም እናንተ እኮ ልትሉ አትችሉም። እራሱ ምን ቤት ናችሁና ነው ለካፊር አቀባይ የምትሆኑት? ይሄ በጣም ነው የሚገርመኝ ማለት ነው። እኛ ለጥንቃቄ ነው እንደዛ ያልነው። በተረፈ ደግሞ እርስ በርሳቸው እኮ ነው የሚገላለጡት። ያውቃሉ እኮ እኛ ወንድሞችና እህቶች እርስ በርሳቸው አንደኛው አንደኛውን ነው ሲያጋልጥ የነበረው እርስ በርሳቸው እራሱ ማለት ነው አንደኛው አንደኛውን ከሱ የጀመረው እሷ ናት የጀመረችው ምናምን እየተባባሉ የሚነጋገሩበት ነው ራሱ ሀክ ተደራርገው እርስ በርሳቸው እኔ ሀክ አደረግኩኝ አላልኩኝ፣ ሀክ አስደረግኩኝ አላልኩኝም፣ ሀክ የተደራረጉበት ሀክ የተደረገበት ኤቪደንስ እጃችን ላይ አለን ያልኩት እንጂ እኔ ሀክ አደረግኩኝ አስደረግኩኝ አላልኩኝም። እኔ ሲጀመር እንደዚህ አይነት ነገር ጊዜው ተርፎኝ ነው እንደ መጥቼ ሀክ ማድረግ ምናምን የምትሉት የምታወሩት ነገር እኔ እኮ በጣም ግርም ትላላችሁ። ከመጀመሪያውኑ ጀምሮ በቃ የተቋም ነገር ውስጥ መግባት ፈልጎ ከዛ ተባረረ። ከዛ ጊዜ ጀምሮ ልጁ ጤነኛ አይደለም፣ አለቀ። እኔ ማውቀው ማለት ነው። ይህ ልጅ ራስ ምታት ባልገባው ነገር ነው፣ ዝም ብሎ እንትን የሚለው ማለት ነው። ራስ ምታት ትልቁ ችግሩ ሂስድ ነው። ልንገራችሁ፣ ምቀኝነት ነው። የድሮ የድሮ አብዴት አላደረገው ንጽጽሩን ተነግሮታል፣ ራሱ ተነግሮታል። ራሱ አሁን ኮምፓራቲቭ ሪሊጅን ዘምኗል። አብዴት ሆኗል። አንተ ትል ስለዚህ፣ ይሄ ነገር የሚያስቀና ቅናት እና ቅናት የሚያስቀና፣ ከመጀመሪያውኑ ጀምሮ ትይቶ ከመጣው ጊዜ ጀምሮ መድረኩ የያዘው ነው። አንዳንዶች እየመጡ መድረኩን ይይዙታል፣ ይቆጣጠሩታል እያልክ ሐሜት፣ አሽሙር ስትናገር ብዙ ሰው እየገረመው ነበረ። ራሱ ማለት በጣም ታግሰንሃል። ሁለት ዓመት ሊሆነኝ ነው ከመጣሁበት ጊዜ ጀምሮ አይፈልግም እዚህ መንደር ላይ እኛ እንድንኖር ማለት ነው። ይሄ ነው የአንተ ችግር፣ ራስ መታት እንጂ ተረጋግቶ የማውራት ምናምን ነገር አፉ ተባብለን ምንም ነገር እንዳላገኘ እንደዚህ አድርገ እንደዚ አሰማርተ እንደዚህ አሰማርተ እኔ ምን ውስጥም የለውበትም ብየው ይቅርታ ተባብለን በስነስርዓት የተለያየን ሰዎች አሁን ምን ሆነ ነው ከእንደገና የሚያገረሽብህ? አላይ አንሳለህ አንላይ እኔ አንድ ቀንም ሚዲያ ላይ ጠርቻ ለቅ፣ አንተ ግን ቪዲዮ እየሰራ ነው ለካፊሮች ግባ ስትሆን የነበረው ቢያንስ ኮምፓራቲቭ ሪሊጅን የማሰብ አንዳንዴ ስሜት አይተሆንና በጣም ከኮምፓራቲቭ ሪሊጅን ራሴን አግል እያለው፣ መንጋ እያልክ ትሳደባለህ። ከኮምፓራቲቭ ሪሊጅን ራሴን አግል እያለው እንትንብያለው ምናምን ነገር ይሄ የማንምት ቡድን ውስጥ የለውበት ምን አስወራ። ትልቅ ሰው አደለህ እንዴ? ነጭ ነጭ ነጭ ነጭ ፀጉር እኮ አብቅልሃል። በጣም የስንት ታላቃችን ነህ እኮ ትልቅ ሰው ነህ፣ 47፣ 48፣ 49 በጣም ትልቅ ሰው ነው። እነ ኢምራንን እነ ስሚዞን ተወልዳቸዋለ እንደ ህፃን ነው የሚያደርግ። ሴቶች ላይ ከማሽካካት ካፊሮች ላይ ከማሽካካት ውጪ በስነ ስርዓት መልስ መች መች ትሰጥና ነው? ስታሽካካ ነው የምትታወቀው። እኔ እኮ መናገር አልፈልግም። አይዱ ዱ ሪስፔክት ዩ በጣም አከብር ነበር ያሳዝናል። ኡስታዝ ሰላም ዓለይኩም ወራህመቱላሂ ወበረካቱ። በቃ ጀዛካላሁ ኸይራ፣ እረፍት አድርግ ወንድሜ። መሐመድ ወይም ቢላል ያልከው ነገር አለ ተቋሙ ላይ ችግር አድርሶብኛል የሚል ከሆነ እሱም ሆን ማንም ሰው ተቋሙን መክሰስ ነው በቃ። ሌላ ምንም እንትኔ ናችሁ። አንዴ ነው ስለ በተደጋጋሚ ቁርአን ቁርአን ያሉትን ነገር የተፈታ ነገር እኮ ነው። ግድ ከእናንተ ፊት መፈታት አለበት እንዴ? ከእናንተ ፊት ኡስታዝ ጠይቆ መመለስ አለበት። ያለቀ ነገር ነው። በውስጥ አልቋል። ከኡስታዞች ጋር አልቋል ተብሎም እንደገና ወደኋላ ኋላ መመለስ ምንድን ነው? በቃ እረፍት አድርገው ኡስታዝ። በዚህ ቢዘጋ መልካም ነው ብዬ አስባለሁ ኡስታዝ። ኦኬ ኤኒዌይ፣ ሰላም አለይኩም ወረሕመቱላሂ ወበረካቱህ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱህ።